ሰላም ሰላም ቅዱሳን የእግዚአብሔር ቤተሰቦች፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር ደግሞ በእንደዚህ አይነት መንገድ እንደገና እድል ሰጥቶን ስላገናኘን የእግዚአብሔር ስም ለዘላለም የተባረከ ይሁን። ምሕረት ቸርነቱን ያላጎደለብን እግዚአብሔር ጥበቃውን አብዝቶ እግዚአብሔር ፊቱን ወደኛ መልሶ እንደገና ደግሞ ይህንንም እድል እኔም አግኝቼ በእንደዚህ አይነት መንገድ ደግሞ የእግዚአብሔር ቃል እንዳካፍል ከእናንተ ጋር ሕብረት እንዳደርግ እግዚአብሔር እድሉን ስለሰጠኝ በጣም እጅግ አድርጌ አመሰግናለሁኝ። ተባረኩ። ወደ ቃሉ ከማለፋችን በፊት እንጸልያለን በእግዚአብሔር ፊት። ሃሌሉያ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም የሚከለከል ዘንድ ከቶ እንደማይቻል አሁን አወቅኩ እንዳለ ባሪያ ዮብ፣ የዘላለም አምላክ እግዚአብሔር ሆይ ሁሉን የማድረግ መብት ስልጣን ያለ፣ በሁሉ ላይ ስልጣን ያለ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን ስለዚህ ጊዜና ሰዓት ስለተሰጠን እድል ስለበዛልን ቸርነትና ምሕረት በኢየሱስ ስም እናመሰግናለን። እግዚአብሔር መንፈስ ቅዱስ ከዚህ በኋላ ያለውን የቃል ጊዜ እግዚአብሔር የትምህርት ጊዜ እንድትባርክልን መንፈስ ቅዱስ ይህንን መልእክት ለሚሰሙ ሁሉ መጽናናት እንዲሆንላቸው መልስ እንዲሆንላቸው ባሉበት መንገድ በሚያልፉበት የህይወት ጎዳና ሁሉ እግዚአብሔር መንፈስ ቅዱስ በኢየሱስ ስም እንድታገኛቸው አብሮነትህ እንዲገባቸው እንዲበራላቸው በጌታ በኢየሱስ ስም ጸልያለሁ። የዮሴፍ አምላክ በጌታ በኢየሱስ ስም ለያዕቆብ መንፈሱም ልቡም ታደሰ እንደሚል ይህንን ቃል የሚሰሙ ሁሉ ልባቸው መንፈሳቸው የታደሰ ይሁን። በተለያየ ነገር የተያዙ ይፈቱ ይለቀቁ። እግዚአብሔር ሆይ ቃልህን ባርክልን። ለሚሰማም ጸጋና ብዛ ለሚናገርም ለእኔም ለባሪያ ጸጋ እንድታበዛ ለኢየሱስ ስም እንጸልያለን፣ አሜን። እግዚአብሔር ለዘላለም የተባረከ ይሁን። እንግዲህ እግዚአብሔር እንደገና እድል ሰጥቶን እንደዚህ አይነት መንገድ ተገናኝተናል። እኔ ቄስ ድንቁ እባላለሁ። እግዚአብሔር በዚህ በቅስና አገልግሎት ደግሞ እንደገና በዚህ የመጀመሪያ የስብከት ነው። በነገራችን ላይ ቄስ ከሆንኩ በኋላ በእንደዚህ አይነት አገልግሎት ስመጣ እግዚአብሔር ይህንን እድል ደግሞ ስለሰጠን በጣም እጅግ አርጋ አመሰግናለሁ። ይህንንም አገልግሎት ያዘጋጁ ወንድሞች በዚህ አገልግሎት እየተጉ ያሉ ቅዱሳን እግዚአብሔር አምላክ ይባርካቸው፣ እግዚአብሔር ያለምልማቸው፣ ራእይ ይጨምርላቸው፣ ከዚህ የበለጠ እግዚአብሔር ክብር ይስጣቸው። እና በጣም የሚገርም ራእይ ነው፣ የሚገርም የወንጌል ስርጭት ነው። ይሄ ደግሞ ሌላኛው አካል ስለሆነ ማለት ነው። እግዚአብሔር ለዘላለም የተባረከ ይሁን። ያው የማገለግለው በፍቼ መካነ ኢየሱስ ቤተክርስቲያን ነው። እግዚአብሔር ደግሞ እንደዚህ አይነት ጸጋ ስላበዛልን በእንደዚህ አይነት ክብር እግዚአብሔር ስላስቀመጠን እግዚአብሔር የተባረከ ይሁን። በዚሁ መንፈስ የእግዚአብሔርን ቃል አብረን እናያለን። ዛሬ እግዚአብሔርን ቃል አብረን የምናይበት ርዕስ ዮሴፍ በሕይወት አለ በሚል ርዕስ ነው። ዮሴፍ በሕይወት አለ። በነገራችን ላይ ይህንን ርዕስ ይህንን ቃል ያዕቆብ ሲሰማ ነፍሱም መንፈሱም ታደሰ ይላል። ዮሴፍ በሕይወት አለ የሚለውን ቃል ለእሱ ትልቅ ትርጉም አለው። ምክንያቱም ከነፍሱ ከህይወቱ ጋር የሚያያዝ ከያዕቆብ ተስፋም ጋር የሚገናኝ ነገር ስላለው። የዮሴፍ በህይወት መኖር ለያዕቆብ ታሪክ መቀየር፣ ለያዕቆብ ነፍስ መታደስ ምክንያት ስለሆነ ስለዛሬ የምናየው እንግዲህ ስለ ዮሴፍ ታሪክ ይሆናል። ይህንን ታሪክ በተለያየ መንገድ ተሰብኳል ሰብካችኋል። ዛሬ ደግሞ መንፈስ ቅዱስ በተለያየ እኔ በገባኝ መንገድ እናገራለሁ። መንፈስ ቅዱስ ያስተምረናል፣ እኔም በተረዳሁት መንገድ ለመናገር እሞክራለሁ። ዮሴፍ ማን ነው ለሚለው ክፍል በዘፍጥረት ምዕራፍ 37 ላይ የምናገኘው ክፍል ይሆናል። ይሄ ክፍል ዮሴፍ የራሄል ልጅ እንደነበረ፣ ያዕቆብ ይወዳት ከነበረው ሴት እንደተወለደ እና የዮሴፍ እድገትን ስንመለከት ዮሴፍ በእናትና በአባት ብቻ ያደገ አይደለም። እናቱ ወዲያው የዮሴፍ ወንድም ብንያም ከተወለደ በኋላ እንደሞተች መጽሐፍ ቅዱስ ይናገራል። በወሊድ ምክንያት እንደሞተች። ከዛ እናት የለው፣ ግን ደግሞ አባቱ ያዕቆብ በጣም ይወደው ነበር ይላል መጽሐፍ ቅዱስ። በጣም ይወደው ነበረ እና ቃሉ ሲነግረን ዘፍጥረት ምዕራፍ ሠላሳ ሰባት ላይ ዮሴፍ በአባቱ የተወደደ እሱ ብቻ አይደለም፣ እግዚአብሔርም የወደደው ሰው የተመረጠ ሰው ከያዕቆብ ልጆች ከአስራ ሁለቱ ልጆች መካከል አብልጦ ይወደው ነበረ ዮሴፍ እና እግዚአብሔርም ይወደዋል። ለዚህ ነው እግዚአብሔር ከዮሴፍ ጋር አንድ እርምጃ ሃ ብሎ ሲጀምር ዮሴፍን ለመመረጡ ምክንያት ራዕይ ሲሰጠው ወይም ህልምን ሲሰጠው እናያለን። ሁለት ህልሞችን አለመ። ይሄ ያለመውን ህልም ለአባቱ፣ ለቤተሰቡ፣ ለሁሉም አወራቸው ይላል፣ ነገራቸው። እንደተወደደ ወንድሞቹ ስለሚያውቁ ደግሞ እጅግ በጣም ይጠሉት ነበር። የበለጠ እንዲጠሉት ያደረጋቸው ደግሞ ህልሙን ሲነግራቸው ፀሐይና ጨረቃ 11 ከዋክብት ለእኔ ወድቀው ሲሰግዱልኝ አየ። መጀመሪያም ይጠሉታል። ያዕቆብ ደግሞ በጣም ስለሚወደው ለዮሴፍ በህብር ያጌጠች ቀሚስ ገዝቶለት ነበረ እና እነሱ ፊት ያንን ቀሚስ እያደረገ ሲመላለስ ሲወጣ፣ ሲገባ በቅናት መንፈስ ያዩት ነበር። ወንድሞቹ ናቸው። የአባቱ ወንድ ልጆች ናቸው። ግን አይወዱትም። አብረውን የሚኖሩት፣ አብረውን የሚመገቡት፣ ህብረት የሚያደርጉት አብረውን ግን አይወዱትም። ይጠሉት ነበረ ከህልሙ ደግሞ የተነሳ እጅግ በጣም አብዝተው ጠሉት። በወንድሞች መካከል መጠላትን ያደረገው እኔ ሲገባኝ እንደተረዳው እግዚአብሔር ራሱ ነገር ለመፈለግ ይሄን ሀሳብ በእነሱ ልብ ውስጥ ያስቀመጠ ይመስለኛል። ለምን ብትሉ የመጨረሻውን ክፍል ስትመለከቱ ይህን ክፍል ስናይ ልክ እዛው ሰላሳ ሰባት ላይ ከዛ ወደ ሰላሳ ስምንት ስናልፍ አባቱ ያቆብ ወንድሞቹ ያሉበትን ሁኔታ ሂድና አጣርተህ ይዘህልኝና ወሬ ይዘህልኝና ብሎ ምሳ እሸት አስይዞ ምሳ አስይዞ ቋጥሮ ማነው ዮሴፍ እንደላከው እግዚአብሔር ቃል ይነግረናል። ዮሴፍ ከተላከ በኋላ ከሄደ በኋላ በሩቅ ደው መንገድ ላይ መንገዱ ጠፍቶበት አንድ ሰው አገኘው ይላል። መንገዱ የጠፋበትን ዮሴፍ ተቅበዘበዘ ይላል። እግዚአብሔር በዮሴፍ ላይ ታላቅ ዓላማ አለው። እግዚአብሔር በዮሴፍ ላይ ትልቅ አጀንዳ አለው፣ ትውልድን የማትረፍ ነገር ግን እግዚአብሔር ለዮሴፍ የነገረው መጨረሻውን እንጂ የሚያልፍበትን አልነገረው። ይህንን መልእክት የምትሰሙ ቅዱሳን፣ እግዚአብሔር ቤተሰቦች ይህንን ቃል የምትሰሙ የመጨረሻውን ነገር እግዚአብሔር ነግሮታል። ምን ሊሆን እንደሚችል፣ ምን ሊያደርግለት እንደሚችል እግዚአብሔር ነግሮታል። የሚያልፍበትም ግን አልነገረውም። አያውቅም ዮሴፍ ስለዚህ፣ መንገድ ጠፍቶበት ወደ ወንድሞቹ ጋር ሲሄድ እሸት የያዘው ምግብ የያዘው ዮሴፍ መልእክት የያዘው ዮሴፍ ራዕይ የያዘው ዮሴፍ መንገድ ጠፋበት እና አንድ ሰውም አገኘው ይላል እግዚአብሔር ቃል። የዮሴፍን መንገድ የሚያገኝ አንድ ሰው አገኘው እና ወዴት ትሄዳለህ? ወደ ወንድሞች እሄዳለሁ። ወንድሞች ያሉበት ይሄ ነው ብሎ ነገረው። የዮሴፍን መንገድ የሚያውቅ ነው ይሄ ሰው። ሰው ይለዋል ግን ይሄ ሰው ለዮሴፍ የተላከ የሰው መልአክ ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። መንገድ ሲጠፋበት መንገድ የሚመራ እግዚአብሔር የላከለት እና ወንድሞቹ በሩቅ ባዩት ጊዜ ይላል፣ በሩቅ ባዩት ጊዜ ያ ህልመኛ መጣ፣ እንግደሉ፣ እንግደሉ ተባባሉና ሮቤል ግን ወንድማችን ነው። ለምን እንገለዋለን? ከምንገለው ጉድጓድ ውስጥ ብንጥለው ይሻላል። ስጋችን ነው። እሺ ይህ እንደውም ምርጥ ሀሳብ በቃ ሀሳብ ነው። ዮሴፍ እንደደረሰ ይላል የለበሳትን ህብር ቀሚስ ከወንድሞቹ የሚለይበትን ያንን ልብስ አወለቁት ይላል። በነገራችን ላይ ካወለቁለት በኋላ እንደገና ወስደው እሱ ያልተዘጋጀበት ጉድጓድ ውስጥ ጨመሩት ይላል። ይሄ ሁሉ ሲሆንበት በዮሴፍ ላይ እየሳቀ ይመስላችኋል? ዋው፣ በጣም ይገርም ነው የሚል ይመስላችኋል? አይደለም፣ እያለቀሰ በወንድሞቹ የደረሰበት ትልቅ የክፋት ዜና አያለቅስ ማን በቃ ለቅሶ ራሱ ይለያል፣ ይጮሃል። ለምንድነው እግዚአብሔር ዝም የሚለው? ራዕይ እየሰጠው እግዚአብሔር ለምን ዝም አለ? ንጉስ ትሆናለህ ያለው እግዚአብሔር ለምን ዝም አለ? እዚህ ሰዓት ይህንን ለምንድነው ለዮሴፍ ያልነገረው? እግዚአብሔር አለው ነገር። በእንደዚህ አይነት ሁኔታ ውስጥ ሆኖ ቅንነቱን የማይጥል ዮሴፍ። ከጣሉት በኋላ በጣም የሚገርማችሁ ነገር እሱ ጉድጓድ ውስጥ ወድቆ፣ እነሱ ግን ምሳ ይበሉ ነበር። ወንድምን ጥሎ የሚያስበላው ወንድምን ከራስ አርቆ ከህብረት አርቆ እሸት የሚያስበላ ምግብ የሚያስበላ ምን አይነት ህይወት እንደሆነ ተመልከቱ እግዚአብሔር ይላል ከዮሴፍ ጋር ነበረ እግር ጓድ ውስጥ ተጋግጧል ተላልጧል እግዚአብሔር ከጉድጓድ ውስጥ ሲገባ በተአምር አይደለም ያወጣው ዝምን ያለው እግዚአብሔር ያልፍበት ዘንድ ግድ ነው ዮሴፍ የሚሰራበት መንገድ የተለያየ የእግዚአብሔር ጉዳይ ያለበት ሰው እግዚአብሔር በእንደዚህ አይነት መንገድ እንዲያልፍ ያደርጋል እሱ ብቻ አይደለም። ሁለተኛው መከራ ደግሞ አይቷቸው ለማያውቅ ሰዎች ለእስማኤላውያን ነጋዴዎች እንሽጠው አለ። ይሁዳ ዮሴፍን ወንድሙን እንሽጠው፣ በገንዘብ ቀየረው። ዮሴፍ ዮሴፍ የዚህ ሰዓት ሲሸጥ የሚሰማው ስሜት የልቡ ሐዘን፣ ለቅሶ ድምፁ፣ ሁሉ ነገሩ እስኪያስቡት፣ ጩኸቱ የሲቃ ጩኸት እባካችሁ እያለ እየለመነ መሀያ ብር ሸጡት። አባካችሁን እየለመነ አታደርሙት እያለ እየለመነ እግዚአብሔርም ከዮሴፍ ጋር ነበረ። ለምንድን ነው እግዚአብሔር ዝም የሚለው? ለማያውቃቸው ሰዎች ሲሸጥ እርቃኑን የተሸጠው? ሲሸጥ እግዚአብሔር ለምንድነው ዝም የሚለው? በዮሴፍ ውስጥ ትውልድ አይቷል። እግዚአብሔር ትውልድን አይቷል፣ እንዴት አድርጎ ሊያተርፍ እንደሚችል እግዚአብሔር ትውልድ አይቷል። በጣም በሚሊዮን የሚቆጠር ትውልድ አይቷል። ይህንን መልእክት ለምትሰሙ ለእናንተ በህይወታችሁ እግዚአብሔር ያለው ሌላ የሚሆንባችሁ ሌላ ለሆነባችሁ፣ ይህ መልእክት ለእናንተ እግዚአብሔር የተናገረው ሌላ ያለፋችሁበት የህይወት መንገድ የህይወት ውጣ ውረድ ሌላ ለሆነባችሁ እግዚአብሔር አለው ጉዳይ ረስቶ ትቶ አይደለም። እግዚአብሔር ሲሸጥም ከዮሴፍ ጋር ነበር። ጉድጓድ ሲገባ ከዮሴፍ ጋር ነበር። ተቀይሞት አይደለም ዮሴፍ አይደለም። የእግዚአብሔር ስራ ታላቅ። እንደገና ከሄደ በኋላ ዮሴፍ መልከ መልካም ሰው ነው። ታማኝ ሰው ነው። በጣም ይገርማችሁ፣ ቅንነቱ፣ ታማኝነቱ፣ ማስተዋሉ፣ እግዚአብሔርን መፍራቱ ሲሸጥ አልጣለውም፣ አልተውም። ታማኝነቱ ሳይፈልጉ ሲቀሩ የጲጢፋራ ሚስት አብሯት እንዲተኛ ስትፈልግ ማንም ሊያየው ሰው እኮ የለም። ማንም ሊያየው ሊወቅሰው የሚችል ሰው የለም። ታማኝነቱን የሚጠብቅ ሰው ነው ዮሴፍ። በነገራችን ላይ ታማኝነት ውጤት ነው። ተፈትኖ የሚያልፍ ውጤት ነው ታማኝነት። እኔ ታማኝ ነኝ በማለት አይደለም ታማኝነት የሚገለጥ ታማኝነት ውጤት ነው፣ ተፈትኖ ያለፈ እንትና ታማኝ ነው። በዚህ ጉዳይ ላይ እንዲህ ቢሆን ይሻላል ተብሎ ምስክርነት ይሰጣል። ምክንያቱም አልፎ አላ። ዮሴፍ ታማኝነት በፈተና ውስጥ እንዲህ ያለ ክፉ ነገር በእግዚአብሔር ፊት አላድርግም፣ ምክንያቱም አንቺ ለእኔ አልተሰጠሽም። ይችላል ይችላል ማድረግ ይችላል የእግዚአብሔርን አብሮነት ከአገር ሀገር የማይቀይር ሰው አየኝ አላየ ብሎ የማይቀይር፣ ሁልጊዜ የእግዚአብሔር አብሮነት ከእሱ ጋር የሆነ ታማኝ ሰው። እሱ ብቻ አይደለም ዮሴፍ። ሲሸጥ ማን ነው? እስር ቤት ሲገባ እስር ቤት ሲገባ ዮሴፍ እግዚአብሔር ዝም አለ። ቃሉ የሚነግረን እግዚአብሔርም ከዮሴፍ ጋር ነበረ። ማስተዋሉ ማይጎድል የእግዚአብሔር ሐሳብና የዮሴፍ ሐሳብ እስር ቤት ውስጥ ምን ያህል እንደተለያየ ታያላችሁ። እኔ እዚህ እስር ቤት ውስጥ የታሰርኩት መልካም ለሚሆንለት እስረኛ የተናገረው ቃል እኔ እዚህ እስር ቤት ውስጥ የታሰርኩት በውሸት ነው፣ እኔ እዚህ ሀገር ነዋሪ አይደሉም፣ እኔ እንደዚህ ነኝ ብሎ ስለራሱ ራሱ ብዙ ነገር መናገር ጀመረ። እግዚአብሔር ግን ያልፍበት ዘንድ ግድ ብሎ ነበረ። ለምን ካላችሁ ምዕራፍ 45 ቁጥር አራት ጀምሮ የእግዚአብሔር ቃል እንደዚህ ይላል። ዘፍጥረት ምዕራፍ 45 ቁጥር አራት ወንድሞቹም ይመጡ ነበርና ይመላለሱ ዘንድ አልቻሉ፣ በፊቱም ደንግጠው ነበርና፣ ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው ወደ ግብፅ የሸጣችሁኝ እኔ የወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩ። እግዚአብሔር ሕይወትን ለማዳን በእናንተ ፊት ወዶኛልና። የዮሴፍ የመጨረሻው ቃል እንኳን አደረጋችሁ እንኳን ሸጣችሁኝ፣ እንድትተርፉ ምክንያቱ እኔ ነኝ። አሁን የዮሴፍ የመጨረሻው ንግግር በጣም የሚገርማችሁ ነገር እንኳን እንደዚህ ያደረጋችሁብን አይገርምም። በህይወታችሁ ያልጠበቃችሁት ነገር ለሚሆንባችሁ እግዚአብሔር ለአንድ ነገር እያዘጋጃችሁ እንደሆነ ቢሆንስ፣ እግዚአብሔር ለትውልድ ምክንያት እያደረጋችሁ ቢሆንስ፣ የመልስ ሰው እያደረጋችሁ ቢሆንስ። በምትሰሩ ስራ ላይ ሁሉ በምታገለግሉት በየትኛውም ስፍራ ባላችሁበት ሁሉ ላይ እግዚአብሔር እንደሳስብ ለእግዚአብሔር ኑሩ። የእኛ ክርስትና የእኛ ታማኝነት ቸርች ስንመጣ ብቻ መሆን የለበትም። በነገር ሁሉ አይታችኋል፣ የዮሴፍን ህይወት ዮሴፍ ሲሸጥም፣ እስር ቤት ሲገባም፣ ጲጥፋራ ቤትም ሲገባም እግዚአብሔር ያየኛል የሚል የቅድስና ህይወት ውስጥ የሚኖር ታማኝ አገልጋይ በእግዚአብሔር ልብ ውስጥ ያለ በምትሰሩ ስራ ላይ እግዚአብሔር ያያችኋል። በለቅሷችሁ እግዚአብሔር ያያችኋል። በደስታችሁ ጊዜ እግዚአብሔር ያያችኋል። ምንም ነገር ባልተሳካ ጊዜ፣ ባዶ በሆነበት ጊዜ ሁሉ እግዚአብሔር ያያችኋል። እግዚአብሔር ፈልጎትስ ቢሆን የእግዚአብሔር ምርጫስ ቢሆን አብርሃም ስለ ልጅ ለመነ ለመነ ለመነ፣ እግዚአብሔር እግዚአብሔር ዝም አለ። ምክንያቱም ልጅን የሚሰጥ እግዚአብሔር ነው። በአብርሃም ችሎታ አይደለም ልጅ የሚመጣው ይስሐቅ የሚመጣው። ሳራ ሳቀች። እግዚአብሔር እንዴት እንደዚህ ያደርጋል? በዚህ በእርጅና ጊዜ እንዴት ልጅ እወልዳለሁ ብላ ሳቀጅ እግዚአብሔር በህይወታችን የሚያደርገው በችሎታችን አይደለም። ራሱን ተማምኖ በህይወታችን ታምራትን ያደርጋል። ነገር ግን ለእግዚአብሔር ፍቀዱለት። እግዚአብሔር በህይወታችን እንዲሰራ፣ በልጆቻችን እንዲሰራ፣ በትውልዳችን በዘመናችን እንዲሰራ እግዚአብሔርን አንቅ። ደሞ ሀና ብዙ ጊዜ ትጸለያለች። ልቧ ያዘነባት ሴት ነች። ልቧ የተያዘባት ሴት ነች፣ በምታየው ጸሎቷን ባለመመለሱ የተነሳ እግዚአብሔር መጽሐፍ ቅዱስ ሲናገር አንደኛ ሳሙኤል ላይ እግዚአብሔርም ያናን ማህፀን ዘግቶት ነበረ ይላል። እግዚአብሔር የዘጋውን እግዚአብሔር ነው የሚከፍተው። ቅዱሳን ትግሉ ውስጥ አትግቡ። እግዚአብሔር የዘጋውን እግዚአብሔር ነው የሚከፍተው። ነገር ግን እንዲከፈት ለእግዚአብሔር ዕድል እንስጠው። ቅድሚያ ለእግዚአብሔር እንስጠው። በነገሮቻችን በተዘጋው ነገር ሁሉ ላይ እግዚአብሔር እንዲከፍተው ከፈለጋችሁ ቅድሚያ ለእግዚአብሔር ስጡ። እግዚአብሔር በትዳራችሁ ይቅደም፣ በልጆቻችሁ ይቅደም፣ በህይወታችሁ እግዚአብሔር ይቅደም። ልምላሚ ያደርግላችሁ የዘራችሁትን ማጨደ ልትችሉ እግዚአብሔር ይቅደም። እግዚአብሔር ያልቀደመበት ማፈር አለ። እንዳታፍሩ እግዚአብሔርን አስቀድሙ። እግዚአብሔር ያለበት ህይወት ሁልጊዜ ክብር አለ፣ ማፈር የለም። ለምን ካላችሁ፣ እግዚአብሔር አለ። ከልቧ ተመርራ ተጸልይ ነበረ ይላል። እግዚአብሔር ቃል ዮሴፍን በእስር ቤት ከልቡ ተመርሮ ነው ያንን ቃል የተናገረው። ነገር ግን የእግዚአብሔር ቃል ሲናገር ያ መልካም የሆንለት ሰው ዮሴፍን ፈጽሞ ረሳው ይላል። የእናንተን ጉዳይ የሚሰራ ይህንን መልእክት የምትሰሙ ጉዳያችን የሚሰራ እግዚአብሔር ነው፣ እግዚአብሔር ነው። በዘመድ አይደለም፣ በትውውቅ አይደለም። ጉዳያችሁ የሚሰራ በእግዚአብሔር ነው። ብትሰጠኝ ሰጠሃለው ብላ ከጸለየች በኋላ እና ስትጸልይ ታውቃላችሁ ልቡ የተሰበረ ሰው የልብ አዘን በጣም ከባድ፣ የልብ ስብራት በጣም ከባድ ነው። ይሄ ክብደቱ ደግሞ በጣም ከባድ የሚያደርገው የልብ ስብራት የሚመጣው ወደ ልብ ውስጥ ከገቡ ሰዎች የተነሳ ነው። ነገር ግን እግዚአብሔር ቃል ሲናገር ከልቧ ተመራ ስትጸልይ ከንፈሯን እያንቀሳቀሰ ካህኑ ሄሊ አይቷት እንደሰከረች ነው ሊቆጠራት። ምክንያቱም የልብ ስብራት በጣም ከባድ ነው፣ እንደ ሰካራም ሊያስቆጥርም ይችላል። የልብ ሐዘን በጣም የጠለቀ ነው፣ ፊት ላይ ያስታውቃል፣ በመድኃኒት አይፈወስም። የልብ ስብራት በዘመድ በመልካም ቃል አይጠገን። እግዚአብሔር ነው ልብን የሚሞላ ልብን የሚጠግን። ስለዚህ እግዚአብሔር የለመነችውን ከሰጣት ካህኑ በባረካት ጊዜ እግዚአብሔር የለመንሽውን ይስጥሽ እንዳላት፣ በዛን ቀን ጀምሮ በፊቷ ሐዘን ታይቶ አይታወቅም ይላል እግዚአብሔር ቃል። ወደ ቤት ገባች፣ ጸነሰች፣ ወንድ ልጅ ወለደች። ብትሰጠኝ እሰጥሃለሁ። ምዕራፍ ሁለት ቁጥር አንድ ስዘምር ሐናም ስዘምር እንደዚህ አለች ይላል። ልቤ በእግዚአብሔር ጸና። ሃሌሉያ! እግዚአብሔር ልባችሁን ያጽና፣ እግዚአብሔር ጸሎታችሁን ይስማ፣ የለመናችሁትን እግዚአብሔር ይስጣችሁ። ነገር ግን እንደ አገልጋይ ምነግራችሁ ይህንን ነው፣ ቅድሚያ ለእግዚአብሔር ስጡ። ዮሴፍ ይህንን ቃል የተናገረው እንዲሁ ከመሬት ተነስቶ አይደለም። ወደ እኔ ቅረቡ ነው ያለው። ዮሴፍ ወደ እኔ ቅረቡ። ወንድሞቹ ወንድሞቹ የነበሩበት ጥላቻ ህይወት፣ እሱን የሚያርቅ ነበር። አርቀውታል። ገለናል ብለው ለአባቱም ልብሱን በደም አልቁስቁሰው ሰጥተዋል። ታላቅ የልብ ስብራትን አድርሰዋል። የዮሴፍ የመጨረሻው ንግግር ወደ እኔ ቅረቡ። እግዚአብሔር እንደዚህ አይነት ጸጋ ያብዛል። እግዚአብሔር በእንደዚያ መንፈስ ይባርክ። ወደ እኔ ቅረቡ በብዙ መንገድ ከህይወታቸው ያራቁትን ሰዎች የጠሉትን፣ ሊገሉት የሚፈልጉትን ሰዎች ወደ እኔ ቅረቡ። እግዚአብሔር ለዘላለም የተባረከ ይሁን። ይህንን መልእክት የምትሰሙ ቅዱሳን፣ እግዚአብሔር ቤተሰቦች ይህ መልእክት ይሁንላችሁ። የምታልፉበት የህይወት ጎዳና መጥፎ ለሆነባችሁ፣ ህይወት በጣም ለመረራችሁ፣ ተስፋ ለቆረጣችሁ እግዚአብሔር ምን ይላል? አንተ እንደምትለው አንቺ እንደምትዩው አልችልም ያልሽውን እግዚአብሔር አትችይም ይላል። በእውነት ለእግዚአብሔር ቅድሚያ ሰታችሁታል። በህይወታችሁ እግዚአብሔር ቅድሚያ ጣልቃ ገብቷል። ጣልቃ እንዲገባ እግዚአብሔር ፈቅዳችሁለታል። በትዳራችሁ በምትሰሩ ስራ ላይ በልጆቻችሁ ውስጥ በኑሯችሁ ውስጥ እግዚአብሔር ቀድሟል። መርምሩ፣ ራሳችሁን ተመልከቱ። ከእግዚአብሔር የሆነ ፈተና እግዚአብሔር ራሱ መውጫል። በራሳችሁ መንገድ ግን ወደ ፈተና ለገባችሁ በንስሐ ተመለሱ። ልባችሁን አስፉ፣ ትከሻችሁን አስፉ። እግዚአብሔር የትውልድ አባት ሊያደርጋችሁ እያዘጋጃችሁ ሊሆን ይችላል። የመልስ ሰው ሊያደርጋችሁ ተፈልጋችሁ። ማትጣ ማትታጡ ሰዎች ሊያደርጋችሁ ይፈልጋል ከእጃችሁ ምንም የማይጠፋ ሰዎች የበረከት ሰው ሊያደርጋችሁ ይፈልጋል። ያንን ለመሆን ግን ይህን የምታልፍበት መንገድ ጎዳና ሊሆን ይችላል። እግዚአብሔር አለ፣ በዙፋ አለ። ለቅሶህን ያያል፣ ሀዘንህን ያያል፣ ጥያቄህን ያያል፣ እግዚአብሔር ያያል። እንጸልያለን በዚህ መንፈስ። ሃሌሉያ የዮሴፍ አምላክ አንተ የትውልድ መልስ ይሆንክ ዮሴፍ ሲወድቅ ወደ ጎድጓድ ሲጣል ሲሸጥ ሲያለቅስ የሲቃ ለቅሶ ሲያለቅስ ዝም ያልከው በዮሴፍ ያየኸው ትውልድ አለ። እግዚአብሔር የዘላለም አምላክ ምናልባት ዮሴፍ ቢጠየቅ አዎ እግዚአብሔር ትቶኛል፣ እግዚአብሔር አያየኝም፣ እግዚአብሔር ከኔ ጋር የለም ሊል ይችል ይሆናል። ቃል ሲናገር ግን ከእሱ ጋር እንደነበር ይናገራል። እግዚአብሔር መንፈስ ቅዱስ እጸል ያለሁ በዚህ ሰዓት ይህንን መልእክት ለሚሰሙ በኢየሱስ ስም የዮሴፍ አምላክ እንድትገለጥ አይናቸው እንድታበራ አብሮነት እንዲገባቸው በኢየሱስ እጸልያለሁ። ጌታ ሆይ እበለጽጋለሁ ባለሥልጣን እሆናለሁ ብሎ አይደለም የተሸጠው። አይደለም ወደ እስር ቤት የተጣለው ከአንቺ ጋር አልተኛም ብሎ ወደ እስር ቤት ሲጣል ንጉሥ ሆናለሁ ብሎ አስቦ አይደለም። ነገር ግን ሕይወቱን እንደኖረ በጌታ በኢየሱስ እግዚአብሔር ሆይ እንዳበለጸግከው ከፍ እንዳደረግከው አንተን አስቀድሞ እንዳላፈረ እግዚአብሔር መንፈስ ቅዱስ የሚያልፉበት ይህንን መልእክት የሚሰሙ የሚያልፉበት የሕይወት ጎዳና በጣም በጣም ያቃታቸው ሁሉ መንፈስ ቅዱስ ሆይ እንድታበረታ እንድትገለጥላቸው በጌታ በኢየሱስም ሕይወትን ቅድስናን መኖር እንዲችሉ ጸጋ እንድታበዛ እለምንሃለሁ። በኢየሱስም ፊትህን አብራላቸው፣ ጸጋ ይብዛላቸው። እናመሰግንሃለን በናዝሬቱ ጌታ በኢየሱስ አሜን። ጸጋ ይብዛላችሁ። የእግዚአብሔር ፊት ይብራላችሁ። እግዚአብሔር ከእናንተ ጋር ይሁ። እግዚአብሔር ይራራላችሁ። ተባረኩ። እግዚአብሔር ሰላም ከእናንተ ጋር ይሁ። አሜን።